የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች እንደምናላችሁ፣ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮ ኒውስ የዜና ጉጃ ጋር አብራችን ትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። የአብይ አህመድ አገዛዝ በግዳጅ ለውትድርና ህጻናትን መመልመል እንዲያቆሙ አሜሪካ ጠየቀች። አገዛዙና ባለስልጣናት በህገ ወጥ የሰዎች ዝውውር በአስገዳጅ ሁኔታ የህፃናት ጉልበት መበዝበዝ እንዲያቆሙ ብሎም ወደ ውጭ አገር የሚልኩበት ስርዓት እንዲቀይሩ ማድረግ አለባቸው ብሏል። የአሜሪካ መንግስት ሪፖርትም የአሜሪካ መንግስት ተቋሚን በተመለከተ አዲስ ጥናት አድርጎ በወጣው ሪፖርት አገዛዙና ባለስልጣናቱ በዓለም አቀፍ ወንጀሎች ላይ ዋና ተሳታፊ ሆኗል ብሏል። በዝርዝር እናየዋለን። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። በተለይም በራያ ቀጠና ፋኖ ኃይሎችና በአገዛዝ ጦር መካከል በከባድ መሳሪያ የታገዘ ውጊያ ሲቀጥል ከትግራይ ኃይሎች በኩልም ወደ አገዛዝ ጦር ሞርታር መተኮስ ተሰምቷል። በሌላ በኩል በደባርቅ ዩኒቨርሲቲ በተከፈተ ተኩስ ተማሪዎች ላይ ጉዳት ደርሶባቸዋል ተብሏል። አብራች ውስጥ ቆዩ፣ በዝርዝሩን ትሰሙታላችሁ። የአሜሪካ ወታደራዊ ባለስልጣናት የዩክሬን ሩሲያ ጦርነትን በሚያበቃበት ሁኔታ ላይ ለመነጋገር ኬፕ ገቡ። ከፍተኛ የፔንታግን ባለስልጣን ጦርነቱን ለማስቆም የሚደረግ ጥረት ላይ ለመነጋገር ዩክሬን መግባታቸውን የአሜሪካ ጦር ነው ያስታወቀው። በዝርዝር እናየዋለን። እስራኤል በጋዛ ሰርጥ በፈጸመችው ጥቃት በትንሹ 25 ፍልስጥማውያን መገደላቸውን በሐማስ የሚመራው የጋዛ ጤና ሚኒስትር ይፋ አድርጓል። የህይወት አድን ሰራተኞች በጋዛ ከተማ ምስራቃዊ ዘይቱን አካባቢ የሚገኝ ህንፃ በእስራኤል ጦር ጥቃት በደረሰበት ወቅት ነው አንዲት ታዋቂ ሴትና አንዲት ታዳጊ ልጅን ጨምሮ 10 ሰዎች ተገድለዋል ተባለም። እስራኤል በአሁኑ ሰዓት ሐማስ ጥቃት ደርሶብኛል በማለት ድጋሚ ጥቃት እያደረሰች ትገኛለች። ተመልካቾቻችን አብራችን ስትቆዩን፣ እነዚህና ሌሎች ይሰማላችሁ። መልካም ቆይታ ያውላችሁ። የአብይ አህመድ አገዛዝ በግዳጅ ለውትድርና ህጻናትን መመልመል እንዲያቆም አሜሪካ ጠየቀችም። አገዛዙና ባለስልጣናቱ በህገ ወጥ የሰዎች ዝውውር በአስገዳጅ ሁኔታ የህጻናት ጉልበት መበዝበዝ እንዲያቆሙ ብሎም ወደ ውጭ ሀገር የሚልኩበት ስርዓት እንዲቀይሩ ማድረግ አለባቸው ያለችው አሜሪካ ናት። የአሜሪካ መንግስት ተቋሚን በተመለከተ አዲስ ጥናት አድርጎ በወጣው ሪፖርት አገዛዙና ባለስልጣናቱ በአለም አቀፍ ወንጀሎች ላይ ዋና ተሳታፊ ሆኗል ብሏል። የኢትዮጵያ መንግስት ህጻናትና በግዳጅ ይዞ ለውትድርና አገልግሎት የመመልመል ድርጊቶች እንዲያስቆምና በመንግስት መዋቅርና በታጣቂ ቡድኖች ውስጥ በውትድርናና በጸጥታ ስራ የተሰማር የሚገኙ ህጻናት እንዲለቀቁ እንዲያደርግ የአሜሪካ መንግስት በሰዎች ዝውውር ዙሪያ ሰሞኑንም በወጣ አመታዊ አለም አቀፍ ሪፖርት ይፋ አድርጓል። አገዛዙ ባለስልጣናት ጨምሮ በሰዎች ዝውውርና ህጻናት ለውትድርና አገልግሎት በማሰማራት በሚሳተፉ አካላት ላይ ምርመራ ማድረግ፣ ከባድ የእስር ቅጣትን የሚጨምር ጥብቅ እርምጃ እንዲወስድ ሪፖርቱ ምክረ ሀሳቡና ማሳሰቢያውን አሰምቷል። የብልጽግና መንግስት የህገ ወጥ ሰዎች ዝውውር ለመግታት በርካታ ጥረቶችን ማድረጉ ሪፖርቱ የጠቀሰ ሲሆን ሆኖም የብልጽግናው መንግስት ችግሩን በመግታት ረገድ እስ እስካሁን ዝቅተኛ እርዳ ማሟላት አልቻለም ብሏል። የብልጽግና አገዛዝ መንግስት በሰዎች ዝውውር የተሳተፉ ባለስልጣናትና በርካታ ሰው አዘዋዋሪዎችን በፍርድ ቤት ቢቀጣም እስካሁን የመረመራቸው የሰው ማዘዋወር ወንጀሎች ግን እጅግ ጥቂትና ለመደበኛ ፍልሰተኞች ከለላ መስጠት ጥረቶችንም ውስን ናቸው ብሏል ሪፖርቱ። መንግስት የግዳጅ ጉልበት ብዝበዛ ና ህጻናትን ለወሲብ ማዘዋወሩን ጨምሮ የሀገር ውስጥ የሰዎች ዝውውር ወንጀል በበቂ ሁኔታ መከላከል አልቻለም ሲል ሪፖርቱ በግልጽ ከሷል። ሪፖርቱ የብልጽግና ና መንግስት ከሰራተኛ ቀጣሪ አገራት ጋራ ተጨማሪ ስምምነት እንዲፈራረም ና ገለልተኛ የስራ ቅጥር ቦርድ ማቋቋም ና የሰራተኞች ቅጥር ክፍያዎችን ማንሳት ጨምሮም በሰራተኛ ቀጣሪ ኤጀንሲዎች ላይ ጥብቅ ቁጥጥር እንዲያደርግ ምክር ሀሳቦችን አቅርቧል። ወደ ሳውዲ አረቢያ ና ሌሎች አረብ ሀገራት በመንግስት በኩል የሚላኩ ዜጎች መብታቸው እየተከበራርልም፣ የክፍያቸው ሁኔታ እጅግ አሳሳቢ ና ድህነታቸው የሚጠበቅበት ሁኔታ የለም። ስለዚህ መንግስት በራሱ በኩል በተቋማት ሰራተኞችን ወደ ውጭ ልካለው ቢልም በሙስና ና በተለያዩ አሰራሮች የተመዘበረ በዋናነት አነስ ሰራተኞችንም የማይጠቅሙናል ብሏል። በሌላ በኩል የብልጽግና አገዛዝ ባለፉት ሁለት ሶስት አመታት በተደጋጋሚ ወጣቶችን ባፈሳም የአእምሮና ሌሎች ችግር ያለባቸውን ጨምሮ ውትድርና የሚያስገባ ሲሆን ህጻናት ደግሞ በዋናነት ከ18 አመት በታች የሆኑትን ለጦርነት የሚማግድ መሆኑ ይታወቃል። በዚህ ጉዳይ ላይ የመንግስት ሰብዓዊ መብት ኮሚሽን ጨምሮ በርካታ ተቋማት እና የውጭ መንግስት ያለውን ድርጅቶች እንዲሁም የሰብዓዊ ተቋማት ዝርዝር ሪፖርቶች ሲያወጡ የቆዩ ሲሆን የብልጽግናው አገዛዝ ግን ይህንን ሐሰት ነው ማለት ሲሆነ ወንጀል ቆይቷል። እንደዚህ አይነት ወንጀሎች የሚፈጽመው አገዛዙ በዋናነትም ደግሞ ወታደሮች፣ አመራሮችና ባለስልጣናት ጨምሮ በህገወጥ የሰዎች ዝውውር ህጻናትን ለጉልበት ብዝበዛ የሚያደርጉና በአስገዳጅ ሁኔታ አግቶ መያዝ፣ የተለያዩ ስራዎችን ማሰራት በኢንዱስትሪዎች ዘር እየተስፋፋ አምጣቱ ነው የአሜሪካ መንግስት ይፋ ያደርገው በዋናነት ግን የአገዛዙ ባለስልጣናት ለወትድና የሚመልምሏቸው ህጻናትና ታጣቂዎችም የሚመልምሏቸው ወጣቶች በህጻነት ደረጃ ላይ ያሉ መሆናቸው ይህ ሊቆም ይገባል ማለት ነው ያሳሰበውም። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። በተለይም በራያ ቀጠና በፋኖ ኃይሎችና በአገዛዝ ጦር መካከል በከባድ መሳሪያዎች የታገዘ ውጊያ ቀጥሏል። ከትግራይ ኃይሎች በኩልም ወደ አገዛዙ ጦር ሞርታር መተኮስ ተሰምቷል። በሌላ በኩል በደባርቅ ምርሲ በተከፈተ ተኩስ ተማሪዎች ጉዳት ደርሶባቸዋል። በሰሜን ወሎ ዞን ራያ ቆቦ ወረዳ የተለያዩ አካባቢዎች የከባድ መሳሪያ የታገዘ ውጊያ መደረጉን የፋኑ የመረጃ ምንጮች አረጋግጠዋል። የአገዛዙ ጦር ህዳር 10 2018 ዓም ራያ ቆቦና ራያ ላማጣ አዋሳኝ አካባቢ የከባድ መሳሪያ ድብደባዎችን መፈጸሙን የተሰማው ከቆቦ ወረዳ ጮቢ በርሆነ ወደ ቦታ ማርያምና ባይባ የመድፍና ሞርታር ድብደባ የተፈጸመ ሲሆን ከባድ መሳሪያ ድብደባው ጃሮታ የተባለ ትምህርት ቤት ጉዳት ደርሶበታል ተብሏል። በወረዳዋ ቢጭሮ፣ ባይባዋና ቦታ ማርያም በአገዛዙ ጦርና አፋንዱ ኃይሎች መካከል በከባድ መሳሪያ የታገዘ ውጊያ መደረጉ የተሰማ ሲሆን በውጊያው የደረሰው ጉዳት በዝርዝር ለማወቅ እንዳልተቻለ የአካባቢ መረጃ ምንጮች ተናግረዋል። ውጊያው እስከ ዋጃ ከተማ ዙሪያ ተስፋፍቶ ነበር ያሉት የመረጃ ምንጮቻችን፣ ይህንን ተከትሎም የትግራይ ኃይሎች ወደ ጮቢ በራ አቅጣጫ የሞርተር ተኩስ በአገዛዙ ጦር ላይ አሰምተዋል ብሏል። ባለፉት ተከታታይ ቀናት የአገዛዙ ጦር ከቆቦ ወደ አላማጣ ሰራዊት ለማንቀሳቀስ ሲሞክር በትግራይ ኃይሎች ዋጃ አካባቢ ማዶ ከተማ የተባለ ቦታ መንገድ እንደተዘጋበት መዘገባችን የሚታወስ ነው። ትላንት ከሰዓት በኋላ ደግሞ ከትግራይ ኃይሎች በኩል ሞርታር ተተኩሷል ሲሉ የአካባቢ መረጃ ምንጮቻችን ተናግረዋል። ሆኖም በትግራይ ኃይሎችም ሆነ በአገዛዝ ጦር በኩል በጉዳዩ ላይ እስካሁን የተባለ ነገር የለም። በራያ ቆቦ ወረዳና ራያ አላማጣ አዋሳኝ አካባቢዎች አገዛዙ ትኩረት አድርጎ በአየርና በከባድ የሚገኘው የፋኖ ኃይሎችና የትግራይ ኃይሎች ተገናኝተው በጋራ ይወጉኛል ከሚል ስጋት ሳይሆን አይቀርም ነው የሚሉት የአካባቢው የቱኒስ የመረጃ ምንጮችም። በተመሳሳይ በደቡብ ወሎ ዞን አምባሰል ወረዳ ከመርሳ አቅጣጫ ወደ ውጫሌ ወታደራዊ ሎጂስቲክስ ጭነው ሲጓዙ የነበሩ የአገዛዝ ጦር አባላት ላይ የፋኑ ኃይሎች የደፈጣ ውጊያ መክፍታቸው መከፍታቸው ተሰምቷል። በወረዳው ውርጌሳ ከተማ አቅራቢያ ጭሶ ግንብ የተባለ አካባቢ በተፈጸመው ጥቃት ወታደሮች ሲገደሉ በተሽከርካሪዎች ላይ ጉዳት ደርሷል ሲሉ የፋኑ የመረጃ ምንጮች ነግረውናል። በክሉ ጎንደር ቀጠናም በተመሳሳይ የፊት ለፊት ውጊያና የደፈጣ ጥቃቶች ቀጥለዋል ተብሏል። ለሳምንት ያህል በተከታታይ ውጊያ ሲደረግበት በሰነበተው ሰሜን ጎንደር አጅሬ ጃኖራ ቀጠና የፋኑ ኃይሎች በፈጸሙት የደፍጣ ውጊያ የብልጽግና አመራሮችን ጨምሮ በርካታ ወታደሮች መገደላቸውን የቲዩኒስ የፋኑ የመረጃ ምንጮች ተናግረዋል። የአገዛዙ ጦር ከአጅሬ ከተማ በመውጣት ወደ ዳባት አቅጣጫ በተሽከርካሪ ሲንቀሳቀስ ነው በፋኖ ሌሎች ከበባና ጥቃት እንደተፈጸመበት የተሰማውም። በጥቃቱ የአገዛዙ ጦር ወደ አጅሬ ከተማ በገባበት ጊዜ ሕዝብ ለማዋየት አብሮ ተጉዞ የነበሩ የአካባቢ የብልጽግና አመራሮች ከአጀሬ ከተማ ሸሽተው ከመከላከያ ጋር ወደ ዳባት ከተማ ሲጓዙም በተመሳሳይ በፋኖ የደፈጣ ጥቃት ጉዳት አድርሶባቸዋል ተብሏል። በዚህ ጎንደር ቀጠና አርማጮ ወረዳ የደፈጣ ውጊያ ተከፍቶ ከፍተኛ አሰባዊና ቁሳዊ ጉዳት ተመዝግቧል ሲሉ የፋኖ የመረጃ ምንጮች ጨምረው ነግረውናል። የደፈጣ ጥቃቱ የተፈጸመው በአርማጭ ወሻንቁራ የተባለ አካባቢ ሲሆን በጥቃቱም ቁጥራቸው በውል ያልታወቁ ወታደሮች የሞትና የአካል ጉዳት ደርሶባቸዋል ሲሉ ነው የፋኖ የመረጃ ምንጮች የተናገሩትም። በተመሳሳይ በትላንትናው እለት በምዕራብ ጎጃም ዞን ሰከላ ወረዳ የፋኖ ኃይሎች በከፈቱት ውጊያ የሻለቃ አመራሩን ጨምሮ ያገዛዙ ወታደሮች ተገድለዋል ተብሏል። በወረዳው አባግስ የተባለ አካባቢ በተከፈተው ውጊያ አመራሩን ጨምሮ የተገደሉት ወታደሮች 12 መሆናቸውን የአማራ ፋኖ ብሔራዊ ሀይል ምራ ጋራ በአማራ ቀጠና ቴዎድሮስ ዝ አስታውቋል። ከግሽ አባይ ከተማ ቅርብ ርቀት ስቀት ጎለም የተባለ አካባቢ በተደረገ ጊያን በሰው በንብረት ላይ ጉዳት መረሱን የተሰማው በተመሳሳይ በሰሜን ሸዋ ዞን ሸዋ ሮቢት ከተማ የፋኖ ኃይሎች ባረሱ ሰርጎ ገብ ጥቃት የሚንሻ አባላት መገድላቸውን የአማራ ፋኖ ሸዋ ጠቅላይ ግዛት ዝ አስታውቋል። ጥቃቱ ዛሬ ዳር 11 2018 ዓ ሸዋሮቢት ከተማ ቀበሌ ስድስት ድልድይ ኬላ የተባለ አካባቢ መሆኑን የፋኖ ኃይሎች ጨምሮ አስታውቋል። በሌላ በኩል በዛሬው እለት በአማራ ክልል ሰሜን ጎንደር ዞን በሚገኘው ደባርቅ ዩኒቨርሲቲ በተከፈተ ተኩስ ተማሪዎች ጉዳት ደርሶባቸዋል ተብሏል። የዩኒቨርስቲ ተማሪዎች ከማለዳው ሁለት ሰዓት ጀምሮ የአደባባይ ተቃውሞ መውጣታቸውን ተከትሎም የአገዛዙ ጦር አባላት በተማሪዎች ላይ ተኩስ ከፍተዋል ሲሉ የኢትዮ ኒውስ የመረጃ ምንጮች አረጋግጠዋል። የአገዛዙ ጦር አባላት ወደ ዩኒቨርሲቲው ቅጥር ግቢ የጥሰው በመግባት ባዶ እጃቸውን ተቃውሞ ለማሰማት ተማሪዎች ላይ ተኩስ ማስቀመጥ መክፈታቸው የተናገሩት የዩኒቨርሲቲ የመረጃ ምንጫዎች በተኩስ ቁጥራቸው ያልታወቁ ተማሪዎች ተጎድተዋል ብሏል። አምስት ተማሪዎች በጥይት ተመተው ወደ ሕክምና መወሰዳቸውን የተናገሩት አንድ የዩኒቨርሲቲ የመረጃ ምንጭ ከተጎጂዎች መካከል ሁለቱ ከባድ ጉዳት የደረሰባቸው ናቸው ሲሉ ተናግረዋል። ባለፉት ተከታታይ ቀናት በተለያዩ የሀገሪቱ አካባቢዎች የሚገኙ ዩኒቨርሲቲዎች የማሩ ተማሪዎች ወደ አደባባይ በመውጣት ተቃውሞ እያሰሙ እንደሚገኙ ይታወቃል። የአሜሪካ ወታደራዊ ባለስልጣናት የዩክሬን ሩሲያ ጦርነት በሚያበቃበት ሁኔታ ላይ ለመነጋገር ኬቭ ገቡም። ከፍተኛ የፔንታገን ባለስልጣን ጦርነቱን ለማስቆም የሚደረግ ጥረት ላይ ለመነጋገር ዩክሬን መግባታቸውን የአሜሪካ ጦር ነው ያስታወቀው። በአሜሪካ ጦር ዋና ጸሐፊ ዳን ድሪስኮል የተመራ የልኡክ ቡድን ሐሙስ ዕለት በኬቭ የዩክሬን ፕሬዚዳንት ቮሎድሚር ዜሌንስኪ ያገኛቸዋል ተብሎ ይጠበቃል። ረቡዕ ዕለት አሜሪካና ሩሲያ ዩክሬን ግዛቶቿን አሳልፋ እንድትሰጥ የሚጠይቅ አዲስ የሰላም እቅድ እያዘጋጁ ስለመሆኑ መረጃ ሲሰራጭ ነበር፣ ይላል ቢቢሲ ሩሲያ መሆን ዋሽንግተን የመረጃውን ትክክለኛነት ግን አላረጋገጥንም ብለዋል። ረቡዕ ዕለት ሩሲያ በዩክሬን ምዕራባዊ ግዛት ተርና ፒል በሚሳኤልና በሰው አልባ አውሮፕላኖች በፈጸመችው ጥቃት 26 ሰዎች መገደላቸውንም የአገሪቱ ባለስልጣናት ተናግረዋል። ሩሲያ ዩክሬን ላይ ወራ የፈጸመችው እንደ አውሮፓውያን አቆጣጠር በ2022 የካቲት ወር ላይ ሲሆን ጦርነት እስካሁን ቀጥሏል። የአሜሪካ ጦር ሰራዊት ቃል አቀባይ ኮሎኔል ዴቪድ በትለር በሰጡት መግለጫ ድሪስኮልና ልዑካቸው ዛሬ ማለዳም የዩክሬን ባለስልጣናትን ለማግኘትና ጦርነቱን ለማስቆም የሚደረገው ጥረት ላይ ለመነጋገር ኬቭ ደርሰዋል ብለዋል። ከድሪስኮል ኮል ጋር ወደ ስፍራው ያቀኑት የአሜሪካ ጦር ኃይል አዛዥ ጀነራል ራንዲ ጆርጅ በአውሮፓ ከፍተኛ የአሜሪካ ጦር አዛዥ ጀነራል ክሪስ ደናሁና የሰራዊቱ ዋና አዛዥ ሚካኤል ዋይመር ናቸው ተብሏል። ድሪስ ኮልና ጀራል ጆርጅ ፕሬዚዳንት ትራምፕ ወደ ስልጣን ከመጡ በኋላ በዩክሬን ውይይት ካረጉ ከፍተኛ የጦር ጀራሎች መካከል እንደሆኑ ቢቢሲ ዘግቧል። ረብ ሁለት የወጡ ምስሎች ድሪስ ኮል ከዩክሬን መከላከያ ሚኒስቴር ዴኒስ ሸምሃል ጋር ተገናኝተው ሲጨባበጡ አሳይቷል። ከዛ በኋላ ሸምሃል በኤክስ ገጻቸው ላይ በለጠፉት ጽሑፍ በፕሬዝዳንት ዘለንስኪና በፕሬዚዳንት ትራምፕ ከስምነት የተደረሰበትም ታሪካዊ የመከላከያ ስምነት ተግባራዊ ለማድረግ የሚያስችለው ቀጣይ ምዕራፍ ላይ እናተኩራል እንሞክራለን ብሏል። አክሎም ዋሽንግተን በግምት 15 ሚሊዮን ዶላር የሚያወጣ የፓትሪዮት የአየር መከላከያ ስርዓት አጋዥ ቁሶችን ለመግዛት ድጋፍ ስላደረጉ አመስግነዋል። ቀደም ሲል የዩክሬን ባለስልጣናት ከልኡካን ቡድኑ ጋር የሚደረገው ንግግር መሬት ላይ ስላለው ወታደራዊ ሁኔታ እንዲሁም የተኩስ አቁም የሚደረግባቸው እቅዶች ላይ እንደሚያተኩር በአሜሪካ የቢቢሲ አጋር ለሆነው ሲቢኤስ ተናግረዋል ይላል። ስማቸው ያልጠቀሱ አንድ ባለስልጣን ፕሬዚዳንት ዘለንስኪና ትራምፕ አሁን ባለው የውጊያ መስመር ላይ ጦርነት ለማስቆም ተስማምተዋል፣ እንዲሁም የደህንነት ዋስትና ለመስጠት ከስምነት ላይ ተደርሰዋል ብሏል። በርካታ መገናኛ ብዙሀን አሜሪካና ሩሲያ በግላቸው ጦርነት ለማስቆም በሚያስችል ከሀሳብ ማርቃቸውን እየዘገቡ ይገኛሉ። አክሲዮስ፣ ፋይናንሻል ታይምስና ሮይተርስ ጉዳዩን በቅርበት የሚያውቁ ምንጮችን ጠቅሰው እንደዘገቡት የቀረቡት እቅዶች ኬቭ የተወሰኑ ግዛቶቿና መሳሪያዎቿ እንድትሰጥ እንዲሁም የዩክሬን መከላከያ ኃይል ብዛት በከፍተኛ ቁጥር እንዲቀንስ ይጠይቃል። የትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ የሩሲያኑ የፕሬዚዳንት ቭላድሚር ፑቲን መልእክተኛ ኪሪል ዲሜትሪቭ ባለ 28 ነጥብ የሰላም እቅድ ላይ በጋራ መስራታቸው ይታመናል። ቢቢሲ ዋይት ሀውስና የዊትኮፍ ተወካይ በጉዳዩ ላይ ምላሽ እንዲሰጡ ጠይቆት ነበር። የክሪሚሊክ ቃል አቀባይ ዲሚትሪ ፔስኮቭ ዘገባዎችን አጣጥሏል። እረብ ሁለት ለሩሲያ ብሔራዊ መገናኛ ብዙሃን በሰጡት ምላሽ በነሐሴ ወር ፕሬዚዳንት ፑቲንና ትራምፕ በአላስካ የተገናኙበት ጉባኤ በመጥቀስ አሁን ባለው ሁኔታ የአንካራጅ መንፈስ በሚል ምንም የሚጨምር ነው አዲስ ነገር የለም ብሏል። ፕሬዚዳንቶቹ በነበራቸው የአንድ ቀን ስብሰባ ወቅት ስለተደረሰው ስምምነት ምንም ይፋ የሆነ ነገር ግን የለም። ፕሬዚዳንት ዘለንስኪ በተደጋጋሚ ዩክሬን ግዛቶችን አሳልፎ መስጠት የማይታሰብ መሆኑን ሲገልጽ ቆይተዋል ማለት ቢቢሲ ዘግቧል። እስራኤል በጋዛ ሰርጥ በፈጸመችው ጥቃት በትንሹ 25 ፊልስጤማውያን መገደላቸውን በሐማስ የሚመራው የጋዛ ጤና ሚኒስትር ይፋ አደረገ። የህይወት አድን ሰራተኞች በጋዛ ከተማ ምስራቃዊ ዘይቱን አካባቢ የሚገኝ ህንፃ በእስራኤል ጦር ጥቃት በደረሰበት ወቅት አንዲት አዋቂ ሴትና አንዲት ታዳጊ ልጅን ጨምሮ አስር ሰዎች ተገድለዋል ሲሉ ተናግረዋል። የእስራኤል ጦር ታጣቂዎች ለአምስት ሳምንታት የቆየውን የተኩስ አቁም ስምምነት በመጣስ በደቡባዊ ካንዩንስ በሚንቀሳቀሱ ወታደሮች ላይ ተኩስ መክፈታቸውን ገልጾ የአሸባሪው ሐማስ ኢላማዎችን መትቻለሁ ብሏል ተብሏል። ከሐማስ በኩል ግን እስካሁን እየተሰጠ ምላሽ የለም። በአካባቢው ደግሞ ውጥረት የተቀሰቀሰው የተባበሩት መንግስታት የጸጥታው ምክር ቤት የአሜሪካ ፕሬዚዳንት ዶናልድ ትራምፕ በጋዛ ለሁለት ዓመት የዘለቀውን አውዳሚ ጦርነት ማስቆም ያቀረቡትን ባለ 20 ነጥብ እቅድ ካጸደቁ በኋላ ነው። በጋዛ ሐማስ የሚመራው የሲቪል መከላከያ ኤጀንሲ ቃል አቀባይ ማህሙድ ባሳል ለቢቢሲ እንደተናገሩት ረቡ ምሽት የእስራኤል የአየር የሰው አልባና አውሮፕላኖች እንዲሁም የመድፍ ጥቃቶች በጋዛ ከተማና በካን ዩኒስ በርካታ ቦታዎች ላይ ድብደባ ፈጽመዋል። ጥቃቶቹ ከበርካታ ቀናት አንጻራዊ መረጋጋት በኋላ ከፍተኛ ውጥረት ፈጥረዋልም ብለዋል። የሲቪል መከላከያ ኤጀንሲው በዘይቱን በደረሰው ድብደባ በሃይማኖታዊ ጉዳዮች ሚኒስቴር ህንጻና በአካባቢው ላይ ከፍተኛ ጉዳት ማድረሱን ገልጿል። የህይወት አድን ሰራተኞች በፍርስራሽ ስር የተቀበሩ ሁለት ሰዎችን ሲያወጡ የሚያሳይ ቪዲዮም ተለጥፏል። በአናዶሉ የዜና ወኪል የተለቀቁ ፎቶዎች የሶስት ትንንሽ ህጻናት አስክሬን ከስፍራው መገኘቱን ያሳያል። በጋዛ ከተማ በሰው አልባ አውሮፕላን በተፈጸመ ሌላ ጥቃት አንድ ሰው ሲገደል በርካቶች ቆስለዋል ሲሉም ባሳል ተናግረዋል። በምስራቅ

ሸጂያን ሙሽታሃ ጎዳና የሚገኙ የባልቦል ቤተሰብ ንብረት ላይ በታንክ በተፈጸመ ድብደባ ደግሞ ሌላ ሰው መገደሉ ተሰምተዋል። በተጨማሪም በካን ዩኒስ በተባበሩት መንግስታት የፊልስጤም ስደተኞች ኤጀንሲ በሚተዳደሩ የስፖርት ማዘውተሪያ ስፍራ ላይ በተፈጸመ ጥቃትም ሶስት ሰዎች ሲገደሉ በርካቶች ቆስለዋል ነው የተባለው። የእስራኤል መከላከያ ሰራዊት በወጣው መግለጫ በርካታ አሸባሪዎች የመከላከያ ሰራዊት ወታደሮችን በካን ዩኒስ በሚንቀሳቀሱበት ቦታ ላይ ተኩስ ከፍተዋል ብሏል። ይህ እርምጃ የተኩስ አቁም ስምምነቱን መጣስ ነው። የእስራኤል ወታደሮች ላይ ምንም አይነት ጉዳት አልደረሰም፣ ሲል አክሏል። በምላሹ የመከላከያ ኃይሉ በጋዛ ሰርጥ የሚገኙ አሸባሪ ሀማስ ኢላማዎችን መደብደብ ጀምሯል ብሏል። የእስራኤል መገናኛ ብዙሀን ካን የደህንነት ምንጭን ጠቅሶ እንደዘገበው የጥቃቶቹ ኢላማዎች የሐማስ ወታደራዊ ክንፍ የዘይቱን ሻለቅ አዛዥ የኢዝ አልዲንና የባህር ኃይሉ አዛዥ ናቸው። ሰኞ እለት የተባበሩት መንግስታት ድርጅት የፀጥታው ምክር ቤት እንደ ኢሮፓያን አቆጣጠር ጥቅምት አስር ጀምሮ ተግባራዊ የሆነውን የተኩስ አቁም ስምምነት ለማጠናከር የሚያስችል ውሳኔ ማሳለፉን በማስታወስ ቢቢሲ ነው የዘገበው። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ ይመኛለሁ።